በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሚገኙ የተፈጥሮና ሰው ሰራሽ መስህቦችን በማልማቱ ለቱሪስት መዳረሻነት እንዲውሉ መስራት እንደሚገባ ተመላከተ። በማዕከላዊ ኢትዮጵያ ክልል የሚዘጋጀውን ሀያኛው ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ምክንያት በማድረግ ፋና ሚዲያ ኮርፖሬሽንን ጨምረው የፌዴራልና ና ክልል የሚዲያ ባለሙያዎች በክልሉ ሀዲያ ዞን የሚገኙ የቱሪዝም መዳረሻዎችን የመስክ ምልከታ በማድረግ ላይ ናቸው። ቡድኑ ምልከታ ካደረገባቸው የተፈጥሮ መስህቦች መካከል አንዱ በሀዲያ ዞን የሚገኘው የቦዮ ሀይቅ የኦሊዳ ዋሻ እንዲሁም የጎንቦራ ፏፏቴ ይገኛል። ተጨማሪ መረጃዎችን ሊያደርሰን ከዞኑ ሰለሞን በየነ አግኝተነዋል። ተጨማሪ መረጃዎችን ያደርሰናል ሰለሞን፣ እንደምናለ በተንቀሳቀሳችሁባቸው የቱሪስት አካባቢዎች ምን ታዘባችሁ? አሁንስ ስ ያለው ሁኔታ ምን ይመስላል? ሀይቁን እንዴት አለ? ከማዕከላዊ ኢትዮጵያ ክልል ዋና ከተማ ሆሳና 37 ኪሎ ሜትር ርቀን ከጎንቦራ ወረዳ ነው የምገኘውም። በዚህ ስፍራ የመምጣታችን ዋነኛ ሚስጥር ሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀንን ለማክበር የማዕከላዊ ኢትዮጵያ ክልል ዝግጅት እያደረገ ይገኛል። ይህንንም ዝግጅት ተከትሎም ፋና ሚዲያ ኮርፖሬሽን ጨምሮ የተለያዩ የክልልና የፌዴራል የሚዲያ ተቋማት ጉብኝት በዚህ ክልል እያከናወኑ ይገኛል። እኛ የምንገኘው በዚህ በሀዲያ ዞን ነው። በሀዲያ ዞን የተለያዩ የቱሪዝም መስህብ ስፍራዎች ይገኛሉ። እነዚህም የቱሪዝም መስህብ ስፍራዎች በተፈጥሮም በሰው ሰራሽ መልኩ የተመዘገቡና ዞኑ እያስተዋወቃቸው የሚገኙ የቱሪዝም ስፍራዎች ናቸው። እነዚህ የቱሪዝም ስፍራዎችን የማልማት ስራዎችን ያለፉት ጊዜያቶች ሂደታቸውስ ምን ይመስላል? በቀጣይነት በቱሪዝም ዘርፍ ላይ ያላቸውን ሚና ከፍ ያድርጉ ዘንድ በዞኑ እየተከናወኑ ያሉ ስራዎችን እየተመለከት ነው የምንገኘው። በቀዳሚነት የተመለከትነው የቦዮ ሀይቅ ነው። የቦዮ ሀይቅ ከሻሸጎ ወረዳ የሚገኝ ነው። ይህም ከአዲስ አበባ 230 ኪሎ ሜትር የሚገኝ ሀይቅ ነው። በዋናነት የስፋት መጠኑ ወደ 6500 የሚደርስ ሄክታርን ይይዛል። ይህ ደግሞ በበጋ ወቅት የመጨመርና የመቀነስ ምልክቶችን የሚያሳይን እንደሆነ መረጃዎች አትታሉ። ይህም በአካባቢ ያለውን የቱሪዝም ዘርፍ ለማንቃት የቦዮ ሀይቅ የራሱን ሆነ ሚና እንደሚጫወት ነው የአካባቢ ነዋሪዎች የነገሩን ቦዮ ሀይቅ ባለፉት ጊዜያቶች ትኩረቶች እየተሰተው እየተሰሩበት ያሉ ይሁን እንጂ አሁንም የመንገድ መሰረተ ልማቶች ና ለቱሪስቶች ማረፊያ የሚሆኑ የተለያዩ ስራዎች የሚጠበቅበት ሀይቅ መሆኑን መመልከት የቻልንበት ነው ይህም በአማካይ እስከ ስምንት ሜትር ድረስ ጥልቀት ያለው ስለመሆኑም ሰምተናል በተለይም በአጎራባቸው አካባቢዎች ጋር ግንኙነት ያለው ሀይቅ ነው ከዚህም ባሻገር ደግሞ እጽዋቶችና እንስሳቶች በአካባቢው ልዩ ልዩ ጸጋዎች መገለጫ ነው። በተለይም ደግሞ የአሳ ምርት እንደዚሁም ደግሞ ሌሎች የእንስሳት የሚገኙበት ስፍራ እንደሆነ መመልከት የቻልንበት ነው። የአካባቢው ነዋሪዎችም ይህ የቱሪዝም ስፍራ ከጊዜ ወደ ጊዜ እንዲለማና አዳዲስ የሆኑ የቱሪስት መዳረሻ ሆኖ ከፍ ባለ መልኩ አገልግሎት እንዲሰጥ ፍላጎታቸው ነው። በዚህ አካባቢ ያሉ የልማት መሰረተ ልማቶች በእርግጥ እድገትና አዳዲስ ስራዎችን የሚጠብቁ ቢሆንም የቦዮ ሀይቅ ግን አሁንም የመልማት እድል እንዳለው የአካባቢው ነዋሪዎች ነግረውናል። ሌላኛው የተመለከትነው ጉዳይ ኦሊዳ ዋሻ ነው። ኦሊዳ ዋሻ በተመሳሳይ መልኩ በዚህ በሀዲያ ዞን በፎንቆ ከተማ የሚገኝ ዋሻ ነው። ይህ ዋሻ በአጠቃላይ ከአዲስ አበባ ወደ 215 ኪሎ ሜትር ርቀትን ያለው ነው። እንግዲህ ይህ ደግሞ በዋና ከተማ ከሆሳና ከተማ በ23 ኪሎ ሜትር ርቀት ላይ ይገኛል። በእርግጥ ይህ የተፈጥሮና የሰው ሰራሽ ሂደቶችን ያለፈው ዋሻ ባለፉት ጊዜያቶች የተለያዩ አገልግሎቶችን ሲሰጥ ነበረ። ይህ ዋሻ ክፍሎችን ይዛል። በዋናነት የመጀመሪያው ክፍል የከብቶችና እንደዚሁም የንብረት ማስቀመጫ ስፍራዊ ሲሆን በሁለተኛነት ደግሞ የሚይዘው ለሰዎች መኖሪያለት አገልግሎት ሲሰጥ የነበረ ዋሻ ነው። ከዚህም ባሻገር ሶስተኛው ደግሞ ከጠላት ራስን የመከላከልና ና ራስን የመጠበቅ ስራዎችን ሲያከናውን የነበረ ዋሻ ነው። ይህም ዋሻ በቱሪስት መስህብነት በዞኑ ከተመዘገቡና ና ቱሪስቶች እንዲመጡና እንዲጎበኙ ሲጠበቅ የነበረ ነው። ይህ ደግሞ የቱሪዝም ዘርፉን እድገት ለማስቀጠል አስቻይ ሁኔታዎችን ለመፍጠር እድሎችን የሚሰጥ እንደሆነ ነው የሚነገረው። አሁን የምገኝበት ስፍራ ቀደም ስልም እንዳስተዋወቅኩ ላይኮን በዚህ ስፍራ ሁለት ፏፏቴዎች አሉ። የአጌናም እና ሆጄ ፏፏቴዎች ናቸው። እነዚህ ፏፏቴዎች በዚህ አካባቢ በቱሪዝም መስህብነት ከተመዘገቡ ስፍራዎች መካከል ናቸው። እነዚህ ስፍራዎችን ደግሞ ጎብኚዎች ይበልጥ እንዲጎበኟቸውም የሀዲያ ዞን የቱሪዝም መምሪያ ማስታወቂያዎችን እየሰራ ነው። በተለይም ደግሞ እነዚህ ስፍራዎች የ273 ኪሎ ሜትር ቀደም ባልኩ ጊዜ ደገለ ስኩል 37 ኪሎ ሜትር ከዋናው የርሱ ርዕሰ መዲናው ከተማ ከሆሳና ርቀት ያለው ነው። በተለይም ይህ አካባቢ የተለያዩ የተፈጥሮ መልኮችን እንደዚሁም ደግሞ ሰው ሰራሽ ስራዎች ያሉ በት አካባቢ ነው። በዚህ ስፍራ ነ ነብርን ጨምሮ ሌሎች እንስሳቶች የሚገኙበትና በቱሪዝም ዘርፉ ላይ የራሱ የሆነ ሚና እንዲጫወት ነው የሚጠበቀው። ከሌሎች አካባቢዎች ፏፏቴው ደግሞ ይሄ ልዩ የሚያደርገው በተለይም በውስጥ ለውስጥ ከፏፏቴው ከወረደ በኋላ በውስጥ ለውስጥ በዋሻ መስመር ሄዶ መውጣቱ ነው። ይህም በተለይ ለቱሪዝሞች አዲስ የመዳረሻ ስፍራ እንዲሆን የሚጠበቅ የሚያደርገው ነው። ከዚህም ባሻገር ጥልቀቱ 61 ነጥብ አራት ሜትር ነው። ርዝመቱ ደግሞ ሶስት ሺህ ሜትር እንደሆነ መረጃዎች አትታሉ። ከዚህም ባለፈም የ ፋት መጠኑ ደግሞ 457 ሜትር ነው። በተለይም መንትያ የሆነ የፏፏቴ ስርዓት ነው የሚከተለው፣ ሁለት ፏፏቴዎች ናቸው የሚገኙት። በዚህ በጎንቦራ ወረዳ ያለው ፏፏቴ ደግሞ መሰል የቱሪዝም ስፍራዎችን ለማሳደግ እንደሚያግዝ ነው። እነዚህ በሶስቱም ስፍራዎች የተመለከትናቸው አካባቢዎች የቱሪዝም መስህብን ማስፋት ላይ መስራት እንደሚገባና ና ዞኑ ያለውን አቅም እንዲጠቀም እድሎች እንዲፈጠሩ የሚያስፈልግ እንደሆነ ነው የተመለከት ነው። በተለይም ከመንገድ መሰረተ ልማቶች እንደዚሁም ደግሞ ቱሪስቶች መጥተው ማረፊያ የሚያገኙባቸው ስፍራዎች ላይ መስራት ከ ክልል በተለይም ደግሞ አሁን ኢትዮጵያ የጀመረችውን የቱሪዝም ዘርፍ ከብዛ ኢኮኖሚ መካከል አንደኛው ነው። ይህንንም እንዲያጠናክርና መሰል ልማቶችን ማስፋፋት ቱሪዝሙ በኢኮኖሚ ውስጥ ያለውን ሚና ከፍ እንዲያደርግ ነው የሚጠበቀው። ከተለያዩ ሀገር አቀፍ የተወጣጡ መገናኛ ብዙሃንም በነዚህ ሶስት አካባቢዎች ጉብኝት አድርገዋል። የሀዲያ ዞንም እነዚህን መሰል የቱሪዝም ሰፍራዎች እንዳሉም መመልከት የቻልንበት ነው። ላይኩን ሰለሞን በየነ ከሀዲያ ዞን ላደረስከን መረጃ አመሰግናለሁ።